ሰበር ዜና ፤ ብልፅግና ከስምንት ሺህ በላይ አመራሮች ላይ እርምጃ ሲወስድ ክልሎች የአመራር ለውጥና ሽግሽግ አደረጉ። ይህንም በዜናችን የምንመለከተው ጉዳያችን ይሆናል። በሌላኛው ዜናችን ትራምፕ ለሶስተኛ ጊዜ እንደሚወዳደሩ አላስተባበሉም። ነገር ግን የምክትል ፕሬዚዳንት ክፍተትን እንደማይጠቀሙ ተናግሯል። ሰላም ጤና ይስጥልኝ፣ ቻናል የቤተሰቦች ቀደም ሲል ያስደምጥኳችሁን ሰበር መረጃዎች ዝርዝራቸውን የማስደምጣቸውን ይሆናል። እስከመጨረሻው አብራችሁን ይቆዩ። ጋዢው ብልጽግና ፓርቲ በመላው አገሪቱ ካሉት አባላቱ መካከል ወደ 9000 በሚጠጉት ላይ በሥነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታወቀ። የፓርቲው ምክትል ፕሬዚዳንት አቶ አደም ፋራህ ይህንን ያሉት በብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ላለፉት ሦስት ወራት የፓርቲውን ተቃዋሚ አቅም የሚያጠናክሩ የውስጠ ፓርቲ ስራዎችን መሰራታቸውን ተናግረው በተደረገው ውይይትና ግምገማ እውቅና ለሚገባቸው እውቅና መሰጠቱን፣ ደከም ያሉት ላይ ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለይ የእርምት እርምጃ ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷልም ሲል ገልጿል። የተወሰደውንም እርምጃ ሲያብራሩም አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከ ማድረግ የሚደርስ መሆኑንም ተናግረዋል። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻሚ ስብሰባ በኋላ በሺዎች በሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላ በተለያዩ የአገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነውም ብሏል። ባለፉት ቀናት ከፓርቲው የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታ የተለያዩ ክልሎች ኃላፊዎቻቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የማዘዋወር እንዲሁም የማሸጋሸግ እርምጃዎች መውሰዳቸውን አስታውቋል። የአማራ ክልል የቀድሞ የክልል ኃላፊዎችን በማንሳት በአዲስ ሲተካ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዛውረው እንዲሰሩ መደረጉን ተገልጿል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ አዲሶቹ ተሿሚዎች ኃላፊነቱ የተሰጣቸው የአመራር ብቃት፣ የስራ ልምድ፣ የትምህርት ዝግጅትና ስነምግባራቸው መሠረት መሰረት በማድረግ መሆኑን ጠቅሰዋል። ርዕሰ መስተዳደሩ ከሾማቸው 35 አዳዲስ ተሿሚዎች መካከል ሰባቱ አማካሪዎቻቸው መሆናቸው በክልሉ ኮሚኒኬሽን ጽህፈት ገጽ ላይ የወጣው መረጃ ያሳያል። የደቡብ ምዕራብ ክልል እንዲሁም በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከከፍተኛ አመራሮች እስከ ታችኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲስ አመራሮችን መሾሙና ማሸጋሸጉን አስታውቋል። ይህም የተከናወነው የአመራር ምደባው የአመራርን ውጤታማነት ስነ ምግባርንና ዝግጁነትን መሰረት በማድረግ መሆኑን ጠቁሟል። በደቡብ ምዕራብ ኢትዮጵያ ክልል አዲስ የተሾሙና የተሸጋሸጉ አመራሮች ቁጥር 15 ነው። የጋምቤላ ክልላዊ መንግስት በበኩሉ በ2017 በተደረገው አመራር ምዘና መሰረት የክልሉን ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮች ሹመትና ሽግሽግ መደረጉን አስተዋውቋል። የአመራር ለውጥና ሽግሽግ በተካሄደባቸው ክልሎች መካከል አንዱ የሆነው ደቡብ ኢትዮጵያም እንዲሁ ከጥቅምት 10 2018 ዓ ም ጀምሮ ለውጥ ማድረጉን ገልጿል። በዚህም በክልሉ ላሉ 11 ቢሮዎች አዲስ የአመራር ሹመትና ሽግሽግ መደረጉን አስታውቆ ከዚህ ውጭ ያሉት ግን ባሉበት እንዲቀጥሉ መወሰኑን ገልጿል። ስነ ምግባርና የስራ አፈጻጸም ብቃትን መሰረት በማድረግ ተካሄደ የተባለው ሹመትና ሽግሽግ ይፋ የሆነው በአገሪቱ በየአምስት ዓመቱ የሚካሄደው ምርጫ ሰባት ያህል ወራት ሲቀሩት ነው። የብልፅግና ፓርቲን ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ በተለያዩ ክልሎች ውስጥ የተካሄደው የአመራር ለውጥ ወደፊትም ተጠናክሮ እንደሚቀጥል የፓርቲው ምክትል ፕሬዚዳንት ተናግረዋል። አቶ አደም ፋራህ እንዳሉት በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት የማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃዎችን ይወስዳሉም ሲሉ ገልጸዋል። በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃዎች ይወሰዳሉም ሲሉ ገልጸዋል። አክለውም የተሰጠውን ተግባር በውጤታማነት የማይፈጽም የፓርቲ አመራር ተገልጋይን አክብሮ ህዝብን አክብሮ በፓርቲው መርሆችና እሴቶች እየተመራ የህዝቡን ፍትሐዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል ብለዋል። ባለፉት ቀናት የአመራር ለውጥና ሽግሽግ ያደረጉት ክልሎች ውሳኔውን ከማሳወቅ ውጪ የትኞቹ አመራሮች በብቃት ማነስ በስነ ምግባር ይሁኑ በየትኛው ችግር ከቦታቸው እንደተነሱ የሰጡት ምክንያት የለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ማድረግ እወዳለሁ በማለት ለዋይት ሀውስ ለሶስተኛ ጊዜ መወዳደር እድልን አላስወገደውም። ነገር ግን ትራምፕ በ2028 ለምክትል ፕሬዚዳንትነት የመወዳደር እድልን ውድቅ አድርገዋል። ይህ ሀሳብ ፕሬዚዳንቱ ለሶስተኛ ጊዜ እንዳይወዳደሩ የሚከለክለውን የአሜሪካን ሕገ መንግስት ለመጣስ በአንዳንድ ደጋፊዎች የተንሳፈፈው ሀሳብ ነውም ብለዋል። ትራምፕ ወደ እስያ ባደረጉት ጉዞ ለጋዜጠኞች ሲናገሩ ሀሳቡን በጣም ቆንጆ ሲሉ ገልጸው ትክክል አይሆንም ብለዋል። እንደገና ለመወዳደር ምን አይነት ዘዴ እንደሚጠቀሙ ግልጽ አይደለም። ባለፈው ሳምንት የቀድሞ የትራምፕ ስትራቴጂስት ስቲቭ ባኖን የ79 ዓመቱን ፕሬዚዳንት ለሌላ ጊዜ ለማስረከብ እቅድ እንዳለ ተናግረዋል። ትራምፕ ከማሌዥያ ወደ ጃፓን ሲጓዙ በአየር ኃይል አንድ መርከብ ላይ ለጋዜጠኞች ሲናገሩ ትራምፕ ምክትል ፕሬዚዳንት ሆነው እንደገና እንዲወዳደሩ ቢፈቀድላቸውም እንደሚፈቀድላቸው ተናግረዋል። ሰዎች ይህንን እንደማይወዱት አስባለሁ ብለዋል። በጣም ደስ የሚል ነው፣ ትክክል አይሆንም። ትራምፕ ስለ ሶስተኛ ጊዜ መመረጥ እድል ሲናገሩ በእርግጥ አላሰብኩም፣ ግን እስካሁን ካገኟቸው ሁሉ ምርጥ የህዝብ አስተያየት መስጫ ቁጥሮች አሉኝ። በተጨማሪም ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የማይቆሙ በማለት ተተኪዎች እንዲሆኑ ጠቁመዋል። ልነግሮ የምችለው ጥሩ የሰዎች ቡድን እንዳለን ነው። እነሱ ግን አይደሉም ሲሉ ዴሞክራቶችን በመጥቀስ አክለዋል። ትራምፕ ለሶስተኛ ጊዜ የአሜሪካ ፕሬዝዳንትነት ሆነው ሊያገለግሉ ይችላሉ ለሚለው ውዝግብ ሀያ ሁለተኛው የአሜሪካ ህገ መንግስት ማሻሻያ ፕሬዝዳንቶችን ለሶስተኛ ጊዜ እንዳይወዳደሩ ይከለክላል። ማሻሻያው መሰረዝ የተወካዮች ምክር ቤት እና የሴኔት ሁለት ሶስተኛው ማጽደቅ ወይም በሁለት ሶስተኛ የክልል ህግ አውጮች የጠራውን ህገ መንግስታዊ ኮንቬንሽን ይጠይቃል። ይህ ሂደት በጣም የማይመስል ነው። ባለፈው ሳምንት የቀድሞ የትራምፕ አማካሪ ስቲቭ ባኖን ድምፃዊ ደጋፊ ሆነ የሚቀጥሉ ለትራምፕ ሶስተኛ የስልጣን ዘመን ለማስጠበቅ እቅድ እንዳለ ተናግረዋል። ትራምፕ በ28 ፕሬዚዳንት ይሆናሉ እናም ሰዎች በዚህ ብቻ መስተናገድ አለባቸው ሲሉ ባኖን ለኢኮኖሚስት ተናግረዋል። በተገቢው ጊዜ እቅዱን እናስቀምጣለን። በመጋቢት ወርድ ትራምፕ ለቢቢሲ እንደተናገሩት ምናልባት እንደገና አይወዳደሩም። ምንም እንኳን በኋላ ላይ ስለ እድሉ ቀልድ አይደለም ብለዋል። ምንም እንኳን ብዙዎች ፍላጎት እንዳላቸው ቢገልጹም ዲሞክራቶች በ28 ለዋይት ሀውስ የትኛውን እንደሚወዳደሩ አሁንም ግልጽ አይደለም። እሁድ ዕለት ለካሊፎርኒያ ገዢ ጋቪን ለቢቢሲ የአሜሪካ አጋር ለአሜሪካ አጋር ለሲቢኤስ እንደተናገሩት ለፕሬዝዳንታዊ ምርጫ በቁም ነገር አላሰቡም ካሉ ይዋሻሉ ብለዋል። የቀድሞዋ ምክትል ፕሬዚዳንት ካማል ሃሪስ ለቢቢሲ እንደተናገሩት እንደገና ልትወዳደር ነው የምትችልና ወደፊትም ምናልባት ፕሬዝዳንት ልትሆን ትችላለችም ብለው ገልጸዋል።